ሲሆን ወይም ለመዝናናት ወይም ደግሞ ለሌለ ነገር ሰው ሰው ነኝ። መስራት አለብኝ፣ መሯሯጥ አለብኝ። እዚህ ጋር እንኳን እዚህ ያደረግሽው አንቺ ነሽ፣ ይዘሽው እየዞርሽ ይዘሽው እየተንከራተሽ ይሉኛል። እና እና በአምላክ ያልኩኝ እኔ እንጃ። በዛ ሰዓት ብዙ ነገሮች ይደበላለቀባችሁ እና እውነቴን ነው የምላችሁ፣ በጣም ከባድ ነው። በተለይ እንደዚህ ስሜታዊ ሊያደረገኝ ይቻለ። እኔ ስለታመመ ምናምን አይደለም፣ የሚያድነውም የሰጠውን ፈጣሪ ነው የሚያድነውም እንደፈለገ የሚያደረገው እግዚአብሔር ነው። ግን ብዙ ሰዎች እንደዚህ ይሆናል፣ እንደዚህ ይሁልኝ፣ እንደዚህ ጉንፋን ይዞት፣ እንደዚህ አርሞኘት፣ አንቺ ነሽ፣ እንደዚህ ያደረግሹ አንቺ ነሽ ይዘሹ እየዞርሽ ይዘሽ እየተንከራተሽ ይሉኛል። እና እዩ ብንከራተት እኮ ፈልጌው ወይም ለመዝናናት ወይም ደግሞ ለሌለ ነገር ሰብ ሰው ነኝ። መስራት አለብኝ። መራራጥ አለብኝ። እዚህ ጋ እንኳን እኔ ደሃዋ ማለት ነው አብታሙ ራሱ ቁጭ ብሎ እንትን አይልም። አይበላም። በቀኝ አይልም በቀል ብላ አይሰራም። በቃኛ የለም አይተኛም። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው አላቸውም ያለኝ እግዚአብሔር ተመሰገነ። እንዴት ናችሁ? ጤና፣ ስራ ሁሉ ሰላም ነው። እኔ ያለኝ ክብሩ ይስፋ። እንግዲህ ያለውበት ቦታ ይታያቸዋል። ተመስገነ ስለሁሉም ሁሉም ነገር ሰዎች ስንባል ብዙ እክሎች እናቅዳለን፣ ብዙ ነገሮች እናልማለን። ግን በደቂቃ ውስጥ ምን እንደሚያጋጥመን አናቅም። ዛሬ ተረጋግቻለሁኝ፣ በጣም ደህና ነኝ። ከትናንትና ወዲያ ቪዲዮ ለቅቄላችሁ ነበረ ቤት የሆኜ እና ባባ ሲጠራኝ እንደነበረ እየሰማችሁት፣ ብዙ ልጆች ወይኔ በቃ እግዚአብሔር ያሳድግልሽ ምናምን እያላችሁ ነበረ እና ያው እንደ ጉንፋን አድርጎ ይዞት ነበረ። ውድለት ነበረ የጀመረው ከትናንትና ወደ ሰኙለት ባሰበት፣ ትናንትና በጣም ብሶበት በጣም በቃ ከምላቸው ላይ መናገሩን ላቅቶት በቃ አንጠልጥዬ እንዴት እንደሄድኩኝ እኔ ወደ አዲስ አበባ ሂጂው ሂጂ። ያው ተለያየ አይነት ሕክምና ራጅ፣ የተለያየ ነገር አደረጉለት። በቃ እኔ አልነበርኩኝ። እውነት ለመናገር ለምን ታመመ ለምን ተፈተንኩ ሳይሆን በቃ ብዙ ነገሮች እቅድ ነበረኝ። መሬቱም ቪዲዮም ነበረኝ ያለቅኩላችሁ። እንደገና ደግሞ ትናንትና የሚሸጥ ውል እኔ ጋ የነበረ ሰው ብር ነበረ፣ ግዴታ ትናንት መጥተው ማዘጋጀ ማፈራረም ነበረባቸው። ተፈራርመዋል። እኔ እንደምንም ትምያቸዋለኝ፣ በስልክ ትምያቸዋለሁ ግን ብሩ የተወሰነ ብር እኔ ጋር አለ። ለምንድን እንደዚህ ነገር ልላችሁ የፈለኩት እናንተም እንድትማሩ የፈለግኩበት በቃ እኛ እንቾክላለን። እኛ ብዙ ነገሮች እናቅዳለን። በቃ በዚህን ቀን እንዲያረጋሉ በዚህን ቀን ምንድን እናረጋለን እንላለን። ግን እኛ ያሰብነው ነው ሳይሆን የእሱ ይበልጣል። እና እግሬ ቆስሏል። በነገራችን ላይ እግሬን ባሳያችሁ የመጨረሻ ነው የምታዝኑት፣ ግን አላሳያችሁም። በቃ ብቻዬን ሆንኩኝ። በጣም ተሳቀቅኩ። የሆነ ስትሳቀቁ ደግሞ ምንድነው የሰው ብር እጃችሁ ላይ ኑሮ ስልክ ማንሳት ሲያቅታችሁ የተለየ ፈተና ላይ ስትሆኑ በቃ ሰው እንትን ይላል ይፈራል። ስልክ ሳይነሳ ስቀር ብር ተበላው ወይ እንደዚህም ቆቀ ብዙ ነገሮች እንደ ራሳችን ውስጣችን እንደምንጠራጠሩ ሁላችንም። ቆይ ስልክ ተደወለ ማለት ነው በቃ ገረመኝ ታውቃላችሁ። በጣም ወድብሶኝም በጣም አለቀስኩ። ስልክ ሁሉ ሰው ሲደውልልኝ አለቅሳለሁ። በጣም በቃ ስሜታዊ ሆንኩ ምናምንና ስሜታዊ ሆንኩበት ነገሮች ሳይሆን በቃ ነገሮች ሁሉ ለበጎ ነው። እግዚአብሔር የሚያደርግ ሁሉ ለበጎ ነው። በቃ እኔ አልነበርኩም ብዬ ልንገራችሁ በቃ ሌላ ዓለም ላይ ታውቃላችሁ፣ ሌላ ዓለም ላይ እንዳለ ሁሉ ነበር የተሰማኝ። እንደገና ደግሞ እንደምታውቁት በፊት ዛን ጊዜ ሲታመምብኝ እየተቋረጠ ነው ስልክ እየተደወለ ስለሆነ ለዛ ነው። እና እውነት በቃ በጣም ከፍቶኝ ነበረ። እሱ ነጋ በዛን ሰዓት ኔጋ ነበረ እሱ ነበረ እየተሯሯጠ መድኃኒትም ግዛ ሲባል ይሄን አድርግ ስባል ማተበስ መታ ስባል በጣም ነበረ ሯሯጥ። እኔ ደግሞ ራሴን አላውቅም። በጣም ታምሜ ነበረ ልጁን ብቻ ነበረ ይዤ ነበረውና እንትን አላልኩኝም። የዛን ጊዜ አልተ አሁን ግን የተሯሯጥኩበት እግሬ ቁስልን ያለው እዛ ግቢ ውስጥ የለም ሲባል መድኃኒቱን የት እና የት ዳገት ልጄን ትቼው ማለት ነው ትቼው ከዛ በኋላ አንዳንድ ኤምቢሲ ላይ ደግሞ እንትን ስልክ ስልኬን እየሰጡት ነበረ ሚሄዱ፣ እያለቀሰ ስልኩ እመም ላይ ስለነበረ ደግሞ ስልኩን ይወረውሯል። ወደዛ እዩት ብዬ ሄዳለኝ ወይም ደግሞ እንቅልፍ ሲተኛለኝ እሯሯጣለኝ። የተሯሯጥኩበት ውስጥ እግሬ እግዚአብሔር እነምላችሁ እንዴት እንዳመመኝ እኔና እግዚአብሔር ነው የምናውቀው። እና የሰው ልጅ ወይ እርቆ ሲሄድ ወይስ ሲሞት ነው

ጠዋት ለቻርጅ ሲዘጋብኝ ማልቀስ አልፈልግም፣ ግን ነገሮች እውነት እንደምን ብራሴን ተቆጣጠሬ ነዋል እያለፍኩት ነው ፈተናውና እራሴ ልወጣ ብዬ ማንም ሰው አልፈልግም ብዬ ከእግዚአብሔር ጋር እራሴ ወጥጠዋለኝ ብዬ ሌሊት ላይ በጣም ስብስበት ወደ ሌላ ጣንትን ጣን ጤነጣባ በአምቡላንስ አምስት ሰዓት ነው፣ ስድስት ሰዓት አካባቢ ወደ ሌላ ቦታ ላኩኝ። ማለት መድኃኒተኛ ጋር የለም ምናም ብለው በዛ ሰዓት ደግሞ አስቡት፣ ምን አይነት ስሜት እንደሚሰማችሁ ምን እንደምትሆኑ አስቡት። ብቻችሁን ናችሁ። ኮተታችሁን ትሰበስባላችሁ ወይ ልጃችሁን ታቅፋላችሁ ምን ታደርጋላችሁ? እና ወይ አምላክ ያልኩኝ እኔ እንጃ። በዛ ሰዓት ብዙ ነገሮች ነው የሚደበላለቀባችሁ። ከዛ አሁን ወደ ሌላ ቦታ ከላኩኝ በሆን ፕላስ በቃ በጣም እመም ነበረው። እኔ ራሱ በጣም ነበር የሚያንገጫገጨው መንገዱ ጨለማ ስለነበረ መንገዱ ላይ ጠብቅን። መኪናው ሲሄድ በጣም እየነጣ ነበር የሚሄደውና ከፋኝ። በቃ ሰው ሁሉ ደውሮ እንዴት ነው ምናምን ነገር ስለ ራሱ ማለት ነው። በቃ አልችልም እንባ ነበረ የሚቀድመኝ። ከዛ እንደ ተቋረጥ አርጌ ነበር የምዘጋው እና እንትነው፣ አብርሽ አሁን ግራ ገብቶኝ ቻርጅ ሊዘጋብኝ ነው። ከተዘጋ ደግሞ እንዴት ሆናል ምናምን ብዬ ጨነቀኝ። ከዛ ለአዩ መናገር አልፈለግኩኝም። ሩቅ ናት ከለስሲደስ ደሞ ለምን አልኩኝና ቢያንስ አብርሽ ነው የሚቀርበኝ አልኩኝ። አብርሽ ጋር ደውል አልኩኝ። ከዛ ወደ ቻርጅ ይዞልኝ መጣ። እናንተንም እንደዚህ እንዳወራ ያደረገኝ ቻርጅ ያመጣልኝ ምግብ የተለያዩ ነገሮች ማመጣልኝ እና ውጤቱ ደግሞ ራጅ የተነሳበትን እና ደም ምናምን የሰጠው እዛ ጳውሎስ ነበር፣ ጴጥሮስ ቅርታ፣ ጴጥሮስ ወደ እንትን ሽሮ ሜዳ ማለት ነው። እና አሁን እዛ ነው ያለ። እሱኑ አስር እየደወለ እንትን አልሰጥ ብሎት እንደዛ ነው እንደዛ ነው እያሉ በጣም በቃ አደከቡት እና ምርር አደረጉት። እሱንም አመስግንልኝ። ለማንኛውም እውነት ለመናገር ብዙ ነገሮች እናቅዳለን፣ እጅ ወከላለን፣ ለማማረርም እንደዛው እንሮጣለን። እግዚአብሔር ግን መልካም ነው። ዛሬ እናንተ ፊት ለፊት ቁጭ ብዬ አወራለሁ ወይ ብዬ አላሰብኩም ነበረ። እኔ ስላልነበርኩኝ ማለት ነው። እና በጣም ይከፋኝ፣ በቃ በጣም በቃ ዓለም ሁሉ ጨለመብኝ። በሰዓቱ እጅ ላይ ብር አልነበረም፣ ብር አልነበረም ስላቸው የሰው ብር አለ ግን የሰው ብር የኔ ነው ብላችሁ አታነሱትም። እንዴት አድርጌ የምመልሳለሁ የሚለው ነገር ውስጣችሁ ላይ ይመለሳል። እና እውነት በቃ እንደዚህ ቀታ ሶስት ቀን ሆኖኛል። እንቅልፍ ከተኛ ሶስት ቀን ሆኖኛል ማለት ነው። አሁን ደግሞ ልተኛ አልኩኝ እና እንትን አልኩኝ። እሱ ስለሚደውልልኝ እንዴት እንደሆነ ስለማናገራቸው ዬ ነው ቁጭ ያልኩት። እና መቼ እንደምወጣ አልታወቀም ገና ነው። እስቲ እንግዲህ እግዚአብሔር ያለቀን ይሆናል። ጸሎታችሁ ያስፈልገኛል። ጸሎት አድርጉልኝ። ስለዚህ ያለውን ነገር የምናወራ ይሆናል።